ጤና ይስጥልኝ። ጎኖት አካባቢ ጠንከር ያለ የህመም ስሜት መኖር እንዲሁም ሽንት ሲሸሩ ማቃጠል ወይም የሽንት ቀለም መቀየር የኩላሊት ጠጠር ምልክት ሊሆን እንደሚችል ያውቃሉ? ለመሆኑ የኩላሊት ጠጠር ምንድን ነው? ለምንስ ይከሰታል? ዶክተር ቢንያም ፍሳነኝ አብሯችሁን ቆዩ። የኩላሊት ጠጠር በሽንት ውስጥ እንደ ካልሲየም ያሉ ማዕድናትና ጨው ሲከማቹ በኩላሊት ውስጥ የሚፈጠሩ ጠጠር ያሉ እብጠቶች ናቸው። እንደ አሸዋ ቅንጣት ወይም እንደ ጠጠር ትላልቅ ሊሆኑ ይችላሉ። የኩላሊት ጠጠር የሚከሰትበት ምክንያት በቂ ውሃ ለመጠጣት፣ አንዳንድ የህክምና ሁኔታዎች ለምሳሌ ተደጋጋሚ ሽንት ቱቦ ኢንፌክሽን፣ ሪህ፣ ጨው የበዛበት ምግብ አብዝቶ መመገብ፣ በኦክሳሌት የበለጸጉ ምግቦችን ማለትም እንደ ስፒናች ያሉ ምግቦችን አብዝቶ መመገብ እንዲሁም የኩላሊት ጠጠር በቤተሰብ ውስጥ መኖር ይጠቀሳሉ። ምልክቶቹ በታችኛው የጀርባ ወይም በጎና አካባቢ ከባድ ህመም፣ ሽንት በምንሸናበት ወቅት የህመም ስሜት መኖር ደም የቀላቀለ ሽንት፣ ማቅለሽለሽ፣ እንዲሁም ማስታወቅ ይጠቀሳሉ። የኩላሊት ጠጠር እንዳለብን ወይም እንደሌለብን የሽንት ምርመራ እንዲሁም እንደ አልትራሳውንድ ያሉ የኢሜጂንግ ምርመራዎችን በመጠቀም መለየት ይቻላል። የህክምና አማራጮቹ ምንድን ናቸው? ትናንሽ ጠጠሮች በቂ ፈሳሽ በመውሰድ በራሳቸው ከሰውነታችን እንዲወጡ ይደረጋል። ትላልቅ የኩላሊት ጠጠሮች ደግሞ በቀዶ ህክምና አሊያም የድምፅን ሞገድ በመጠቀም ማስወገድ ይቻላል። በቂ ውሃ በመጠጣት ጤናማ አመጋገብ በመመገብ ራስዎን ከኩላሊት ጠጠር ይከላከሉ። ሰላም።